በኋላ ግን እሱ እየተለየ መጣ እየተነጠለ መጣ አልቻለም። በቃ ሊስማሙ አልቻሉም። በብዙ ነገር ቋንቋው አይገባቸው። ስፓኒሽ ነው የሚያወራው እኮ ቅላሴው ግን ይላሉ አስብ አይገባቸው። የእነሱ አኗኗር አውሮፓዊ ነው፣ እሱ ላቲን አሜሪካዊ ነው። እነርሱ ገና በአስራ ሦስት አስራ አራት ዓመት ስለ ተቃራኒ ፆታ ማሰብ ጀምረዋል። እሱ አይን አፋር ነው፣ አብረ አይሄዱ። ስለዚህ ጨዋታ ይደረጋል ጨዋታ ከመደረጉ በፊት በመልበሻ ቤት ጥግ ላይ ሆኖ ነው ልብሱ ትጥቁ የሚያደርጉ። ጨዋታው ከተጠናቀቀ በኋላም እዛው ጥግ ላይ ይሄድና እዛ ቤንች አግዳሚ ወንበር ላይ ተቀምጦ እንደምንም ልብሱን ካወላለቀ በኋላ ሻውር ይታጠባል። እብስ ብሎ ነው የሚጠፋው። ቶሎ ብሎ ወደ አባቱ መሄድ ነው የሚመጡ ከልጆቹ ጋር ምንም ሊግባባ አይችል። የቡድን ጓደኞቻቸው ርቀታቸውን ይጠብቃሉ። እንደ ኮሮና ዘመን እሱ ጋር ርቀቷቸው እንደተጠበቀ እሱ ነው ለነገሩ ርቀቱን የሚጠብቀው። ምን ነሱ አይደል? እረፍት ላይ ይነጠላል ዘላሉ ሌሎች ሲያወሩ አይሳተፍም። ሌሎቹ ስለ ትምህርት ቤት፣ ስለ እለቱ ውሏቸው፣ ስለ ማለሉባቸው ታዳጊ ሴቶች፣ ስለ እነሱ ሁሉ ያወራሉ እሱ ግን የለበትም። ወደ መልበሻ ቤት ሲገባ የመጀመሪያው ሻወር ወሳጅ ነው የመጀመሪያው ታጣቢ ወይ ደግሞ የመጨረሻው ታጣቢ አንዳንዴ፣ አይቀላቀልም፣ አይጠላቀዱም፣ በቃ እናጠላና ብዙ ሲወጣ እራሱ አንዳንድ ጊዜ ነው፣ ደነዋል ደነዋል ይላል። ብዙ ጊዜ ግን ዝም ብሎ ነው የሚወጣው። አሁን ምን እየሆነ እንደሆነ ይገባል ወይ እየተመለከቱት ከወጣ በእጁ ብቻ ምልክት ሰጥቷቸው ነው የሚወጣው፣ ይላል ጊሌን ባለ በጻፈው መጽሐፍ። እጁን ብቻ አንስቶ? ታዲያ የዛ ስብስብ ዋነኛ ቀልደኛ ሰው ጀራርድ ፒኬ፣ ፒኬ ይህንን ነገር አይቶ ዝም ማለት አልቻለም። ዝም የሚልበት አንጀት የለውም። አይ አንድ ነገር መደረግ አለበት። የዛ ትውልድ አባላት ሁሉ ጀራርድ ፒኬ ቀልደኛ እንደሆነ ይናገራሉ። ቀልድ አዋቂ፣ ተረበኛ ወይም ባራዳ ቋንቋ ሙድ የሚይዝ በጓደኞቹ የባርሰሎና አራዳ ከሌሎቹም ቁመቱ ዘለጅ እድሜው እንኳን ተመጣጣይ ነው ከነ ፋብሪጋስ። ስለዚህ ቆይ እችን አርጀንቲና የአንድ ነገር ማድረግ አለብኝ አለ እና አንድ ቀን ፋብሪጋስ ሲናገር ፒኬ ይሄንን እቅዱን አወጣና አንድ ሸር ሰራ። ሜሲ ሜሲ እንደ ልማዱ መጀመሪያ ቀድሞ ነው ወደ መታጠቢያ ክፍል የገባው። አየ ፒኬ ያወለቀውን ልብሱን ሁሉ ሜሲን ሰበሰበበታል።